ውድና የተከበራቸውን አሌክታታዎች ባላችሁበት የአላ ሰላም እዝነት ረዴቸር ነው ታለሻላ። ዛሬም ከምግብ እንደተመለከታችሁት ለየት ባለ ቪዲዮ ተመልሼላችኋለሁ ማለት ነው። ለማንኛውም ቺ ጀግኒት እንግዲህ ሊባኖሳዊት በጣም ለብዙዎች ትምህርት ትሆናለች ብዬ አስባለሁ። በመጀመሪ ባረከላሁ ለኩማ ባረካ አሌይኩማ ወጀማአ በይነኩማ ፊል ከይረላለው ማለት ነው። በዚህ ቅጽበት በጣም የሚገርም ብዙዎችን እያነጋገረች ለብዙዎች ተምሳሌት የሆነች መህሯን ቁርአን ያደረገች የኢስላም ጀግና እንመለከታለን ማለት ነው። ዓለማችን ላይ ከፍተኛ ተከታይ ካሏቸው መካከል አንዷ ናት ማለት ነው። 29 ሚሊዮን ተከታይ አላት። አነጋጋሪያን ቲክቶከር በጋራ እንመለከተን። የተለያዩ ኢስላማዊች ቪዲዮ አሉ። ኢንሻኣላህ እነሱንም ቪዲዮዎች በጋራ እንመለከታለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ነባራቸው ለቅም ላይክ ላይክ እያደረጋችሁ ሀሳብና ሳታችሁን የሰጣችሁ እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ቀጥታ ወደ ቪዲዮ አለፍኩላችሁ። ወላሂ ይህ ቪዲዮ ሁሌም ያስገርመኛል ማለት ነው። አዳም አዳምጣ ጫማ የለኝም የአብዛኞቻችን ለቅሶ ስለምንቀያየራቸው ጫማዎች አብዝተን መጨነቅና ማሰብ ከጀመርን ሰንበት ትብለናል። እግር ስለሌላቸው ሰዎች ግን አንድ ቀንም ቢሆን አስበን አናውቅም። አንድ ወጣት ከአንድ ሰው ብር ስር ሁል ጊዜ ቁጭ ብሎ ድንች ይሸጥ ነበርና የቤቱ ባለቤት ይህ ወጣት ስለሚያሳዝነው ሁሉ የጧጧት ወደ ስራ ሲሄድ የአንድ ድንች ዋጋ አምስት ብር በነፃ ይሰጠው ነበር። ታዲያ አንድ ቀን እንደለመደው አምስት ብር ሰቶት ሲያልፍ ድንች ሻጡ እየሮጠ መጣና ከኋላው ጠራ። የቤቱ ባለቤት ዞሮ እስከዛሬ ለምን አምስት ብር በነፃ ሰጠህ እንደነበረ ልትጠይቀኝ ነው ወይ ሲለው አይደለም፣ የድንች ዋጋ ጨምሯል፣ አንድ ብር ይጎላል አለ። አብዛኞቻችን ስለተሰጠን በነጻ ስለተሰጠን አምስት ብር ሳይሆን በነጻ ስለተሰጠን ህይወት በነጻ ስለተሰጠን ጤና፣ ቤተሰብ፣ ፍቅር ሳይሆን ስለጎደለችን ሃምሳና ስሙን እያሰብን ከደጃፎቹ እንርቃለን። ጫማ የለኝም ብለሽ አታልቅሽ እግር የሌለው አለ። ሄዶ ሄዶ ግን ማመስከኑ ሳይሻል አይቀርም። አልሐምዱሊላህ ረብ ልዓለሚን ይህ የብዙዎቻችን ችግር ነው። ሁላችሁም አላህን አመስግኑ። የሚሻለውን እንግዲህ ወንድሜ በትንሹ አስረድቶናል ማለት ነው እግር ጫማ የለንም ብለን ብዙዎቻችን እናዝናለን። የተሰጠንን ጸጋ ረስተን ብዙ ነገር እናማራለንና ና ግሬ የለው ሰውም አለ። የተረዳን ይመስለኛል፣ የሚገርም አገላለጽ ነው። ስለዚህ እንሻላ አላ ሁላችን የሚያስደስተ ለማት ወዳለው፣ ከዚህ ቪዲዮ ብዙዎቻችን ትምህርት እንደወሰድን ተስፋ አድርጋለሁ። ወደ ንግስቲቱ ወደ ሙሽሪቱ በጋራ እንመልከት እስኪ የሰራችውን ጀብድ ጀግንነት በጋራ እንመልከት። ብዙዎቻችን እንማርበታለን ብዬ ተስፋ አድርጋለሁ። አልፍ መብሩክ ማሻአላህ ብሏት በሏት። ማሻአላህ ወላሂ በጣም ነው ደስ ያለኝ። እንሻላ እንግዲህ የኛ የሀበሻ ሴቶችም ይህንን ነገር ልንማርበት ይገባል ብዬ አምናለሁ። ብዙዎችን እንግዲህ በምህር ኬዝ በተለያዩ ኬዝ ወንዶች ትዳር ውስጥ እንዳይገቡ እያደረጋችሁ ስለሆነ ትላላችሁ እና እስኪ እንመልከት። ለማንኛውም ሊባኖሳዊቷ ተጽዕኖ ፈጣሪ መህሯን ቁርአን አደረገች። በርካቶች የሚከታተሏት ሊባኖሳዊቷ የማህበራዊ ሚዲያ ኢንፍሉዌንሰር እንዲሁም ሼፍ የሆነችው አቢር አልሰጊር ሰሞኑን ወደ ትዳር ገብታለች። ጥሎሿን ወይም መህሯን ደግሞ ከማንኛውም ወርቅና ገንዘብ የበለጠ ውድና የተዋበ የሆነውን የጌታችን የአላህ ስብሓነሁ ወተዓላ ቃል የሆነውን ቁርአን ማድረጓ ተሰምቷል። በሚገርም ሁኔታ በቲክቶክ 29 ሚሊዮን ተከታይ ያላት ይህቺ እህት እጅግ ኢስላማ አደብ በተሞላበት ሁኔታ ሰርጓን አከናውናለች። ይህም የብዙዎችን ትኩረት እንዲስብ ሆኖ አግራሞት ፈጥሯል። ማሻአላህ ማሻአላህ አላሁ አክበር አላሁ አክበር በጣም ደስ ይላል። በድጋሚ አልፍ መብሩክ ብያለው። ለብዙዎች ትምህርት ይሆናል። እንግዲህ አውሮፓኖችን ስንመለከት የተለያዩ ዩሮፕን ስንመለከት ብዙ ተግባራቶችን ነው እየተመለከትን ያለ ነውና ከዲን አፈንግጠን ብዙ ነገር ነው በተለይ ትንሽ ተከታይ ሲኖረ ትንሽ ገንዘብ ሲኖረን። ነገር ግን ያን ሁሉ ነገር እርግፍ አድርጋ ስብሃና አላህ በቁርአን ምህሯን አድርጋለች። አላሁ አክበር። ታዲያ ጀግኒት ወላ ኔ በጣም ደስ ያለኝ አለምን እያነጋገረች ያለችበት ሁኔታ ነው። በድጋሜ ሁላችሁም ማሻአላ መብሩክ እንድትሏት። እንዲሁም ደግሞ አሁን ኢትዮጵያ ላይ በሀገራችን ላይ ብዙ ነገር ነው እያስተዋልን ያለ ነው። ወንዶች ወደ ትዳር አለም ውስጥ እንዳይገቡ የሚያደርጉ መካከል አንዱ የምህር እንዲሁም ደግሞ የተለያዩ ነገራቶች ብልጭልጭ ነገር ነው፣ በተለይ ዱኒያው ፍቅር ጋር ተያይዞ ማለት ነው። ያን ነገር አስወግዳ ሁሉን ነገር ትታግን ማሻአላ ሸሪያውን በጠበቀ መልኩ ሰርጓን ደግሳ በስተመጨረሻ ሐላሏ ጋር ተገናኝታለች። ማሻላ ማሻአላህ። እና ከዚህ እኛም ልንማር ይገባል ብያምናለው። የተለያዩ ቪዲዮዎችን አሉ። ከዚህም በፊት የነበረው ቪዲዮ በትንሹ የነሱን ቪዲዮ እንመልከትና ከዚህ ጋር ተያይዞ አንዳንድ ቪዲዮዎች እንመለከታለን። መሲ እህታችን ማለት ነው ያስተላለፈችው መልእክትም አለን ኢንሻላህ በጋራ እንመለከታለን።

ነበረ ሱርሱና ኒካ አስረዋል ኒካ አስረዋል። የዛን ቪዲዮ ይህን ይመስል ነበር። በጋራ ተመልክተናል። ማሻአላህ ይህንን ሰምተህ ካላገባ ምሽ ልታገባ ነው ይላል። ቪዲዮውን በጋራ እስኪ እንመልከት።

እያልክ ስሜትን ያላግባብ በሆነ መልኩ እያወጣ ነው ብለውታል። እናንተንስ ከማግባት ወደ ኋላ እያዘገያችሁ ያለው ነገር ምንድን ነው? ኮሜንት ላይ አጋሩን። ኤዲ ፕላስን ፎሎ በማድረግ ይከታተሉ። ኢንሻላህ እኛን ካለ ለማግባት ምንድነው ከማግባት ምንድነው እያስተጋገለን ያለው? ይሄ ለሁላችንም ጥያቄ ሆንብኝ። ኢንሻላህ ህላልን ፈልገን ከዝሙት ለማራቅ ብለን እንግዲህ ወደዛ ዓለም ውስጥ የምንገባ ህላል የምንፈልግ ሰዎች

ሰላም አሌይኩም ወራህመቱላይ ወበረካቱ። እንዴት ቆያችሁ ሰሞኑን? ሁላችሁም እንዳያችሁትና እንዳወቃችሁት በብዙ ሚሊዮኖች ዘንድ ተወዳጅነትንና ታዋቂነትን ያተረፈችው ትንሿ ሼፍ አቢር አግብታለች። ጋብቻዋን ያመረ የሰመረ ከሰው አይን የተጠበቀ መጨረሻው ያመረ ያደርግላት ይሄኔ ምኞቴ ነው። እንግዲህ አቢር ሰርጓን መደበቅ ትችል ነበረ፣ ነገር ግን መልእክት ስላላት ነው በሶሻል ሚዲያ ቀርጻ ያቀረበችው። ሁላችሁም እንደምታውቁት አቢር የሊባኖስ ዜግነት ያላት ናት። ሊባኖስ ዓለም አቀፉ ዘንድ አውሮፓ የምትመስል ሀገር አረብ የምትመስል አይደለችም። ዓለማዊነት ፈሳድ የተስፋፋበት የካቶሊክ ሞናርኪዎች ፈረንሳዮች በቅኝ ግዛት ያዟት ስቲል አሁንም ድረስ በሊባኖስ አስተዳደር ውስጥ የፈረንሳይ መንግስት እጁን የሚያስገባበት እስከሆነ ድረስ አቢር መልእክት አለት በአለም አቀፉ ማህበረሰብ ዘንድ ብዙ እውቅናን እስካተረፈች ድረስ የአለም አቀፉ ማህበረሰብ አረብ አለም ማለት ነው ኢስላም ሙስሊም አለም ማለት ነው የሚለውን ግንዛቤ እንዲወስድ የሙስሊሞች ሰርግ ምን ይመስላል የሚለውን ግንዛቤ እንዲወስድ ነው ያደረገችው። ሊላህ ብላ ይሄን ስላደረገች አላህ ትዳሯን ከሰው አይን ይጠብቅላት፣ ያመረ የሰመረ ፍሬው ያመረ ያድርግላት ነው ምኞቴ ነው። ለወጣቱ መልእክት አስተላልፋለች። ለወላጆችም መልእክት አስተላልፋለች። ወጣቶች የሀገር ተረካቢዎች፣ የኡማውን ተረካቢ አዲስ ትውልድ ከእናንተ ነው የሚወጣው እና ምን አይነት ልጆች ከእናንተ እንደሚወጡ ተዘጋጅታችኋል? ምን አይነት ልጆች ነው የምታሳድጉት? ለወደፊት እንደው ትዳር ይይዛለሁ የምትሉ አሁን ላይ ስትዳር ለመያዝ ያላችሁ ወጣቶች እንዴት አይነት ትዳር ነው የምትይዙት? ከአሁን በፊት ምን አይነት ህይወት ነው ያሳለፋችሁት? አቢር የሚያገባ ሰው አባቱ ዋጋ መጥቶ ሰዎችን ይዞ አባቱን ይዞ በምስክርነት በአላህ ፊት አቢር ሚስት ከማድረጉ በፊት እጇን አልነካም፣ ታውቃላችሁ። ስለዚህ እናንተ ትዳር ከመያዛችሁ በፊት ምን ምን አድርጋችኋል? እንደው ወላጆችስ ልጆቻችሁ ትዳር ማለት ምን ማለት እንደሆነ ትዳር ከመመስረታችሁ በፊት ልጆቻችሁ ምን መሆን እንዳለባቸው አስተምራችኋል? ሃይ ስኩል የሚማሩ ፕሪፓራቶሪ የሚማሩ ኮሌጅ የሚማሩ ዩኒቨርሲቲ የሚማሩ ልጆቻችሁ ልብሳቸውን ልብሳቸውን ያኒ ይህን ልብሳቸውን፣ እጃቸውን፣ ፊታቸውን፣ አይናቸውን፣ ልባቸውን፣ ሰውነታቸውን ከዝሙት ጠብቀዋል? ኦኬ፣ ይህን እንደዚህ እንዲያደርጉ አስተምራችኋል? ወጣቶች ለወደፊት ትዳር እመሰረታለሁ ካላችሁ ሰው ጋር ወይም ካላችኋት ሴት ወይም ወንድ ጋር ምን አይነት ግንኙነት ያለላችሁ አሁን ላይ ይህንን ትምህርት ነው ያስተላለፈችላችሁና፣ ዶ አድርጉላት። መህሯ ማለትም ጥሎ ደግሞ ንስካ ምንል ቁርአን ብሎ ማለት በአንድ ቁርአን ነውንትንሱ የመህር ጥሎሿ። ይህን ያልኩት እንግዲህ ያው ንጽጽር እንደ ማድረጋችን ቅሉ ካፊሮች መህር የሚለውን በተለያየ በመጥፎ ነገር ስለሚተረጉሙትና የራሳቸውን ሃይማኖት ትክክል ለማስመሰል ስለሚቀጥሩ ስለሚዋሹ፣ መህር ብሎ ማለት የሰርግ ጥሎች ነው የአቢር የሰርግ ጥሎች አንድ ቁርአን ነው ስምንል ቁርአን የተባለው ነቢያችን አለይሂ ሰላቱ ወሰላም መልካሙ ኒካህ መልካሙ የሰርግ ጥሎሽ ወይም መልካሙ ትዳር የሚጀምረው አነስ ያለ መህር፣ አነስ ያለ የሰርግ ጥሎሽ የተደረገበት ነው ብለዋል። እና ወጣቶች አስቡበት ለማለት ያክል ነው። በነገራችሁ ላይ ንጽጽር ሲባል ሃይማኖታዊ ንጽጽር ብቻ አይደለም፣ ሁሉም ነገር ይነፃፀራል። ሁለት ነገሮች ሶስትና አራት ነገሮች ፊት ለፊታችሁ ቀርቦላችሁ ታነጻጽራላችሁ። ንጽጽር ብሎ ማለት የተሻለ ነገር መምረጥ ነው። ሶሻል ሚዲያ ላይ ወይም እዚህ አለም ላይ ወይ እዚህ ምድር ላይ ብዙ ነገሮች ይቀርቡላችኋል። የተሻለውን መምረጥ ደግሞ ለእናንተ መብት ተሰጥቷችኋል። የነጻ ምርጫ የመምረጥ መብት ተሰጥቷችኋል እና መልካሙን የተሻለውን መርጣችሁ የተሻለ ዜጋን መስርቱ እላለሁኝ። ሃይማኖት ብሎ ማለት የሆነ ሃይማኖታዊ ኮንቴንት የምንሰራ ወይም የሆነ የሃይማኖት አባት ሃይማኖት እንዲህ ነው፣ ፈጣሪን ፍሩ የሚል ቪዲዮ ሰርቶ ያንን አዳምጣችሁ ብቻ ቁጭ ብሎ ማለት አይደለም። ያዳመጣችሁትን ተግባራዊ ማድረግ፣ መልካም ነገሮችን መምረጥ፣ የተሻለን ነገር መርጣችሁ በዛ በተሻለው መልኩ መሄድ ነው። በነገራችን ላይ የተሻለን ነገር መርጣችሁ ስትኖሩ ሳቲስፋክሽን፣ የህይወት ሳቲስፋክሽን ታገኛላችሁ። የሌላ ወቀሳ አይኖርበትም። ከራሳችሁም ጋር የነፍስያ ሰላምን ታገኝበታላችሁ። ከራሳችሁ ጋር ተስማምታችሁ ትኖሩበታላችሁ። ከፈጣሪም ጋር ምንዳን ታገኙበታላችሁ። ከፈጣሪም ጋር መልካም ግንኙነት ይኖራችኋልና የተሻለውን ምረጡ። ማንኛውን ነገር አነጻጽሩ፣ ጥሩን ነገር ምረጡ እላለሁኝ። ይህ ለማንኛውም እንሻላህ ቪዲዮን በጋራ ተመልክተናል። በጣም ብዙ ትምህርቶች እንደተማረበት ተስፋ አረጋለሁ። ያው መብሩክ እንድትሉልኝ እፈልጋለሁ። በሰማኑ የምጠቀም ያድርገን። የዛሬ ቪዲዮአችን ይህን ይመስል ነበር። አብራችሁ አብራሽ ስለቆያችሁ ከልብ አመሰግናለሁ። ወሰላም አለይኩም ወራህመቱላሂ ወበረካቱ። መልካም